ጽዲ ከየቀርታ ጋር ግን ከሌሎቹ ጋር ልቀመጥ ይችላሉ። አብሬ መቀመጥ ከማልፈልገው ሰው ጋር ግን አስወጣለሁ። ከማይመጥነኝ ሰው ጋር መቀመጥ አልፈልግም። ትፈራለህ። እውነታውን ስለማያውቅ አውርደው። እንደዛ ነው፣ እንደዛ ነው። ፍቄ ኖሮ ጥያቄ አለ። ስለዚህ እኔ እወጣለሁ። በሉቻው መልካም ቢራ ሳይወጣ ፍቄ ይቅርታ እንትን አረጋለሁ ምክንያቱም እንትን አለም ሌሎቹ በህግ ጨርሳችኋል። የምትገኛው መልሱም ስለሚኖር ነው። በመጀመሪያ ጥያቄ ከጨረስኩ እኔም በቃ ረጅም ሰዓት የአንተን ጥያቄ ሰምቻለሁ። እነዚህ ኮምፓይል አድርጌ ፍራዎልን እንጠይቀው እና እንደዚህ ፌስ ቱ ፌስ እናውራና፣ እኔ ብዙ መረጃ አለኝ። ለዛ ነው ስለሚፈራኝ ነው እንደዛ አርግ። ስለሆነ ቲክቶክ ላይ ያለሁት እንደሌላው ቲክቶክ ዘግቼ አልጠፋም። በጣም ለማጥፋት ሞክሮኛል፣ አልጠፋውም። ቴዲ እግዚአብሔርን ነው የምነግረህ። ገብቶኛል። ጥያቄ ጥያቄ ያንተን ጥያቄ እየጠየቅኩኝ ነው እኔ እናንተን ሁለታችሁን ሌላ መድረክ ላይ ፊት ለፊት ላገናኝ ላቅርባችሁ። በቃ ቴንኪው